በስመ ወወልድ ወመንፈስ ቅዱስ አህዱ አምላክ አመስራ ወሰብሁ ለመጋቢት በዛቲ እለት። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት ሀያ ሰባት በዝሽ ቀን፣ በገዳም ለሚፈጸም ተጋሎ ፋና የሆነ ባስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳይሱር የሚባል አውራጃ መንደር ከሚኖሩ ሰዎች ወገናው ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤትና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር እናት፣ አባቱም በፈሪሃ እግዚአብሔር ሁኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በሥራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችና ለድሆች የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎትም ተወስነው እንዲህ ባለገል ሲኖሩ ግን ልጅ አልነበራቸውም። ለአብርሃም በሌሊት ራዕይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለም ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃሪዎስን እግዚአብሔር ሰጠው። ትርጓሜውም ብፁ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝን ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱ እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ ወደ ገዳም ሊሄድ ከበሽታ የጥቂት ጤና ባገኛለው እግዚአብሔር ወደሚወደው ስራ ይመራው ዘንድ ሁልጊዜ በጾምና በጸሎቱን ይለምነው ነበር። ከዚህ በኋላ ወደ አስቄጥስ በራ ሄደ። ከበረሃውን በገባ ጊዜ ራእይን አየ። ስድስት ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በራ ምስራቋን፣ ምዕራቧን የዚያችን በራ አራት ማዕዘኗን አሳይቶ እነሆ የችንበራ መላዋል ለአንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶአል፣ አለው። ከበረሃውን በተመለሰ ጊዜያች ብላቴናታም አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርን ማመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለቱንም ገንዘብ በሙሉ ለድሆችና ለጡማዳሪዎች ሰጠ። የሳሱዊድ ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና ሾሙት። ከከተማውም ውጭ ቤት ሰሩለት። ስጋውንና ደሙን ይቀበሉ ዘንድ ደርሱ ይሄዱ ነበር። በዚያች አገርማ አንዲት ድንግል ብላቴና ነበረች፣ ከአንድ ጎልማሳ ጋር መንዝራ ጸነሰች። ጎልማሳውም አባትሽ ድንግልና ሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው በይ ብሎ መከራት። ጽንሷንም በታወቀ ጊዜ አባቷ ይህን አሳፋሪ ስራ ባንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርሱ እንደሚባለው ቀስ ይጄ ሳለው በኃይል ይዞኝ ከእኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሄደው ይዘው ከበአቱ አውጥተው፣ እርሱ ግን ምን እንደሆነ አላወቀም። ለመሞት ሲቃረብ አጽተው ደበደቡት። እርሱም ኃጢአቴ ምንድን ናት እናንተ ያለ ርኅራኄ የተደበዱኛላችሁና እያለ ይጠይቃቸው ነበር ከዚህ በኋላ በፍሕም የጠቆሩ ጎድገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችን ድንግልና ያጠፋ ይሄ ነው እያሉ እንደ እብድ በላዩ ጮኸው ጀመር በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው እነርሱም በልጃቸው ላይ የአፍረትን ሥራ እንደ ሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይሄ ነገር አሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን፣ እርሱ የተመረጠ ጻዲቅ ሰው ነው እናሏቸው። የታሰረበትን ፈትተው ከላዩ ገሎችን ጣሉ። እነዚያ ክፎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ሥራውን የሚሸጥለት አንድ ሰው መጣ ለልጅቷን በየጊዜው ምግቧን ሊሰጣት ዋሶ ነው። ከዚያ በኋላ አሰናበተ። ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርሶ እንግዲህ ባለሚስትና ባለልጅ ሁና አህል ሌሊትና ቀን መስራት ይገባሃል እያለ ያች አሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ውላ ወዳጁ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች አሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ አራት ቀኖች ያልኖረች ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድን ነው? የተሰራ ስራልና ንገሪኛ አለቻት። እርሷን በእግዚአብሔር አገልጋይ ዋሽቻለሁና ያመነዘርኩት ከገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ ሠሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበራ ያየውን ያን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውና ደሙን አቀበላቸው። ከንፉ ስድስት የሆነ ኪሩብ ደግሞ ተገለጠለት። ትርጓም የሚልብ ሚዛን ወደተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርም ትእዛዝ አትተላለፍነው ይህ ገዳሙን ለመናው ለአንተ ተሰጥቷልና ወደ ፈለክበት ሂደ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና፣ ከረፍታቸውም በኋላ ሂዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይሁም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በማክሲሞስና በደማቴዎስ በስማቸው ይጠራል ስላለው፣ እስከዚች ቀን ደብረ ብርስም ተብሎ ይጠራል። ተርጓሚም የሮም ገዳም ማለት ነው። የከበረ አባ መቃር ስም ታናሽ ባት ተሰራ። በውስጧም ሙኖ ያለማቋረጥ በጾም በጸሎት በስግደትም በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት ረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለሁ የቅዱስ አባ አንጦኒዎስን ዜና ሰምቻለሁ። የምንኩስናን ሥርዓት እያስተማረኝና ይመራኝ ዘንድ ተነሰቸው ወደ እርሱ ልሂድ። የረከሱ ሰይጣናት የመከሩትን ምክራቸውን እገለብጥ ዘንድ እርሱ እውቀትንና ማስተዋልን ይሰጠኛል። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦኒዎስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦኒዎስንም ከሩቅ ባየው ጊዜ ነው ተንኮር ሽንገላ የለበት እስራኤላዊ አለው። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጦኒዎስንም የመቃርስን ራሱን ስሞ ልጄ ሆይ፣ በዮናኒ ቋንቋ እንደ ስም ትርጓሜ አንተ ብጹ ትባላለ። ስራን ወደ እኔ መምጣትን ፈጣሪ እግዚአብሔር ገልጦልኛልና፣ ስለዚህ መምጣትን የምጠባበቅ ሆንኩ አለው። ከዚህ በኋላ ለአባ መቃርስ የከበረች የመንኩስናን ስርዓት ሁሉ አስተማረው። መሰራቱ በሚገባ ብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፍትወት ጦር፣ እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ድረስ ታገሳውንም እግዚአብሔር ወሰነል ቦታ ሂድ፣ ስራን እየሰራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦኒዎስ ዘንድ የምንኩስና ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ህያዋን በሚያደርጉ ትምህርቶችና ስርዓቶች ፈጽሞ ደስ እያለ ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦኒዎስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መርቃስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያኪርቡም በግልጽ ይጎበኘው ነበር። በአንዲት ቀንም እንደሚለውን ቃል ከሰማይ ሰማ። ቃሌንና ትዕዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለኖር ክነሆ ቁጥር የሌላቸውን የብዙ ብዙ ወገኖችን ከነገዶች፣ ከሀገሮች በቋንቋ ከተለያዩ ህዝቦች ሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ ድህነት መንገድ ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቁሞ ሳሌ የክብር ባለቤት ጌታችን ጆሮን ከፍቶለት ሰይጣናትም ሲመክሩ ሰማቸው። እንዲማሉ ይህን ሰው በዚህ በረሃ እንድኖር ብንተው የብዙ ወገኖች ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎቹ ነው። የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው ያሰቃይተው ያሳድዱናልና ከዚህ ቦታ ልናሳድደው እስኪንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃር ስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስከሚሰማ ጆሮን የከፈተለት እግዚአብሔርን አመሰገነ። ድካማቸውንም አወቀ። ከዚህ በኋላ ይዋጉ ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ ባቱ ጨምሩ ጀመሪያች ሰዓት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ስራ በፈቲ ወጦር ተዋጉት። በዚህ ታገሰ። ትካዜን፣ ዓለማዊ ክብር ሞደርን፣ ትዕቢትን፣ መመካትን፣ ታካኝነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህ ሁሉ በሚበዛ ተዋጉት። የከበረ አንጦኒዎስ እንደነገረው በሊህም አጥፊዎች በሆኑ ስራዎች ሰይጣናት እየተዋጉት ለረዥም ጊዜ ከኖረ በኋላ ዳግመኛ ወደ አባ አንጦኒዎስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊን ልጆቼን የከበረ ሰው ታዩታላችሁ። እርሱ ለብዙ ወገኖች የቀና የጽድቅ በትርና ረዥም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦኒዎስን በቀረበ ጊዜ በምድር ላይ የሰገደለት በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና፣ ይኸውም ሰይጣናት ታብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት እንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደና አለህን አለው። ቅዱስ መቃርስ የምናውከን የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጽናን ነው። እንዲህም ብሎ መከረው፣ መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይችውም ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ እንታገስ፣ ለኛ የሚገባ ነው። ልጄ መቃርስ ወይ ውሃ ለመቅዳት ስትሄድ እግዚአብሔር ነገረን ያንን ቃል አስባለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹ ለከበረ አባት አንጦኒዎስ የተገለጡለት እንደሆኑ አወቀ። በእርሱ ዘንድም የተማረና በረከትንም የተቀበለ ብዙ ቀኖች ኖረ። ከዚህ የከበረች እስኬማን ያለብሰው ዘንድ ፈለገ። አባ አንጦኒዎስን በላዩ ጸለ የእርሷን እስኬማይቱን አለበሰው። ስለዚህም የከበረ አንጦኒዎስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር ሄዳለውና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገድለት መንፈሳዊ በረከቱን ይቀበል ዘንድ ከእርሱ ዘንድ እንዲኖረ ለመነው። እርሱም ተቀመጠ አለውና ተቀመጠ። ዳግመኛም አባ አንጦኒዎስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ጋሳ ውጊያ እግዚአብሔር ያሳርፋል እና በርትተ ታገስ። እስከ እድሜ ፍጻሜ ከአንተ ጋር ሆኖ እንዲኖረዳ እግዚአብሔር ያደረገውን ጠባቂን መላክ እንዳታሳዝነው ተጠበቃለው። ከዚህ በኋላ አባ አንጦኒዮ ስለ አባ መቃርስ በትሩን ሰጠ፣ በመንፈሳዊ ሰላም ተሰናብቶ ታረፈ። ስጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ ባስቄጥስ ገዳም ተቀመጠ። ዜናውን በአራቱ ማዕዘን ተሰማ። እግዚአብሔርን በእጆቹ አስደናቂዎች ታምራት አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷን በጎልማሳም ሳሉና ወደ እርሱ መጣች። እርሱም አወቅ አድኖ ወደ አባትና እናቷ አሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም ምንም አልተቀበለም። ሁለተኛ ማውሲም በሚባል ሀገር አንድ መነኩስ ነበር። ሰጥቶትን ሳይሙታን የለማለ ብዙዎች ሰዎችን ማሳታቸው የአውሲም ኤጲስቆጶስም ወደ አባ መቃር ሲዶ የእርሱን ሕዝቦች እንዳሳታቸው ነገረው እንዲረዳው ማብስቶ ለመኖ አባ መቃር ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንረኮስ መንፍስ ያደረበትን ባህታዊ መነኩሰ ተገናኘው ስለ ትንሳይ ሙታንን በተነጋገረው ጊዜ የአባታዊ ሞተ ሰው ከመቃር ሰካላስነሳኔ አላምንም ብሎ መለሰለት። አባ ስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸልያን ጊዜም አንድ ምውት ከሙታን ተለይቶ ተነሳው። ሰውየውም ከቀድሞ ከአዲያን ወገን ነው። የአባታዊም አምኖ ከስተቱ ተመለሰ። እንደ እርሱም የሳት ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳው ክርስትና ጥምቀትን ያጠምቀው ዘን አባ መቃር ስለመነው፣ እርሱም አጥምቁ የምንኩስና ለብሳ ለበሰው ሰባት ዓመት ኑሮ አረፈ። ከዚህ በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃ ውስጥ ዘልቆ ገባ። ራቁታቸውን የሆኑ ሁለት ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና፣ አልቦት በሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪው ተፍራሎት፣ እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ሳላሉ ሰዎች ስለ ስራቸውም ጠይቁት። እርሱም መቸርነቱ እግዚአብሔር በሁሉም ላለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ የቀዘቅዛቸው እንደሆነ የበጋውም ትኩሳት ያለባቸው እንደሆነ ጠየቃችሁ። እነርሱም በዚህ በራ እግዚአብሔር አርባ ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያልበ ኑረን ብሎ መለሱለት። ደግሞም እንደናንተ ቡ እንዴት ትችላሉ አላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአት አልቅሰ አንተም እንደ እኛ ትሆናል። ላሎቱ ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጥብ በወረደ ጊዜ ሊገሉት ሰይጣናት በላይ ወፈረሱት፣ መነኮሳት መምጥታ አወጡት። እግዚአብሔር ከዚህ ዓለም መከራ ላይ ያሳረፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስዳለውና ተዘጋጃለው ከዚያ በኋላ አባ አንጦኒዎስና የቅዱሳን አንድነት ማህበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱ እስከሰጠ ድረስ ያይ ነበር። መላ የዕድሜውም ዘመን ዘጠና ሰባቱን የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙር አባበብ እንዱድ ምስክር ሆነ። ሰይጣናት እንደ ሰማያቸው እየተከተሉ መቃሪ ሆይ አሸነፍከን፣ አሸነፍከን እያሉ ሲጮ እስከዛሬ ገና ነኝ ያላቸው ወደ ገነትም ሲገባ መቃሪው አሸነፍከን ብለው በታላቅ ድምፅ ጮሆ የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረከ እጃቸው ያዳነኝ ላላቸው ብሎ መስክረውለታል። የስጋው ፍልሰትም እንዲሆን እርሱ በህይወት ሳለ ስጋውን እንዳይሰውሩ ልጆቹን አዘዋቸው ነበር። የአገሩ የሳይሱርም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይንንም ስለ ገንዘቡ ፍቅር የመክረውና የገስጸው የነበረ ገንዘብ ክሞድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ ሀገራቸው ሳይሱር ወሰዱት። እስከ አረብ መንግስት መቶ ሰልሳ ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ከንዘብ ስለመወደዱ ዝልጉስ ሆነ። ከዚህ በኋላ ልጆቹ መነኮሳት ወደ አገር ወደ ሳይሱር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የአገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመኮኑ ተገልጦ ተወኝ ከልጆች ጋር ሊሂድ መኮንኑም መነኮሳቱን ጠርቶ የአባታችሁን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብረው ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገውና ሲያአሥራ ዘጠኝ ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር፣ አሜን። ሰላም ለመቃሪዎ ወዛ ብይ ዝክሩ እስማቀበመሬቶ ለአንጦኒዎስ በበትሩ እምና አዱ አዱን በለ ያጽሩ ሶበሩ ደቂቁ ምግባረ ተስቅ ገብሩ መዳለዋ አልባብ ተሳይ መተስከዮም ደብሩ በዝችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየች ጊዜ ፀሐይ ጨለመች። እርሱም ከመቤታችን ከቅድስት ድንግል ማርያም የምነሳተን ለባዊት ነባቢት የሆነች ነፍሱን ከስጋው ለያት። ሐዋርያ ጴጥሮስ በስጋ ምውት ሲሆን በመለኮት ያው ነው እንዳለ ነፍሱ ከመለኮት ሳትለይ ከስጋ ተለየች። በዚያ ጊዜ ስጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንዱና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑ ለባሪ ካብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቱ ያድነን። የመንግስቱን ደጆች በፈሳሽ ደሙ ከፈተልን። ለእርሱ ስግደት አምልኮት ይገባዋል ለዘላለሙ። የመስቀሉን በረከት በላያችን ይደር ለዘላለሙ አሜን። ሰላም ለሕማማቲከ በተጸፎ ምልታት ከመህቡስ በተቀስፎ ዘባናዲ ወተ ኮሮርስን ዘመላክ ሆኑ አንተ እግዚአብሔር ንጉስ